በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ የልዑል እግዚአብሔር፣ ሰዎች ወገኖቻችን፣ እግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም ይርከብ ሁላችን ጋር ይሁን። ዛሬ ዕለተ እሁድ ተንሳ ወአንሳ ኩሎ ሙታነ የሚለው ዝማሬ የሚቀርብበት ዕለተ ሰንበት ነው። በቅዱስ ያሬድ ምስጋና መሰረት ዝማሬውን እንበለውና ተጓሜውን እዛው ጥሬት ነው በመሆን እያየን እግዚአብሔር እንዲያስተምረን ፈቃዱ ይሆን። ተንስ ሞታነ በአብ

ከመ ገብር ተመሰለ። ስራ ክርስቶስ እግዜነ ስለ ዝማሬው የእግዜና አምላካችን ስሙ የተመሰገነ ይሆን። የቅዱስ ያሬድ አማላጅነቱ፣ ጸሎቱ ከኛ አይለይ። ተንሳ ወአንሳ በሚለው መዝሙር እንግዲህ፣ ተንሳ ጊዜነ እሙታን በአብይ ኃይል ወስልጣን ጌታችን በታላቅ ኃይልና ስልጣን ከሙታን ተነሳ። እንዘ ይክል ኩሎ ታገሰ፣ ማድረግ እየተቻለው ታገሰ፣ እንደ አገልጋይ ሆነ፣ አገልጋይን መሰለ። ሞዖ ለሞት ሰዐሮ ለጣዖትም ገብረ ትንሣኤ በሰንበት። ሞትን አሸንፈው ጣዖትንም ሻረው። እኔ ነኝ አምላካችሁ ብሎ በቀደመ ጊዜ ናይበረ መላእክትን ያወናበደ ዲያብሎስ፣ በኋላ ደግሞ በግዞት ይዛቸው የነበረውን ነብሳት ጣዖት የተባለውን ዲያብሎስ አሸንፎ ሞትንም ድላ አድርጎ ገብረ ትንሣኤ በሰንበት፣ በሰንበት ትንሣኤን አደረገ፣ ትንሣኤ አደረገ። አክሊለዘ ዘሶክ አስተቀጸልዎ ተሳለቁ ወሊቃነ ካህናት። የሾህ አክሊል ደፉበት፣ አነገስነህ እያሉ በፍና ተሳልቆ፣ ንጉስ ነህና እያሉ አክሊል ያደረግንልህ ብለው የሾህ አክሊል ደፉበት። ደሙ እስኪ ዘንብ ድረስ ራሱ ላይ አክሊለሶክን አደረጉበት። ዛሬ መነኮሳት እራሳቸው ላይ የሚያደርጉት ዛሬን ካህናትም ቢሆን ራሳችን ላይ የምንጠመጥመው ነገር አክሊለ ሶክን ማስታወስ ነው። ስንቀድስም ራሳችን ላይ የምናደርገው አክሊል የሱ ምሳሌ ነው። እነሱ በፍና ተሳልቆ አነገስን ብለው እያሸፉ አክሊለ ሶክን ደፉበት። የሰው ልጅ ክብሩን፣ ንግስናውን፣ የቀደመ ፍጥረትን ሁሉ ግዛ የተባለበትን ምድራዊ ስልጣነውን፣ የምድር ንጉስነቱን ይመልስለት ዘንድ እሱ በፍና ተሳልቆ የአይሁድ ንጉስ እየተባለ አክሊለ ሶክን ደፋ ማለት ነው። ከዚያ በኋላ ተሳልቅ ወሊቃነ ካህናት ይላል ማለት ነው። ሊቃነ ካህናት እንግዲህ አክሊለሶክን አድርገው እንዲሁም ሌላ መከራን ሲያጽኑበት ተነበይ ለነ ክርስቶስ መኑ ጸፋ ከፊቱን ሸፍነውም እንደዛ እያሉ ይሳልቁበት ያሽፉበት ነበር። ዘይነሱ ሰው ለቤተ መቅደስ በሳልስትለት ያነሰው በሳልስት ዕለት ቤተመቅደሱን የሚያፈርሰው በሶስት ቀን የሚያስነሳው ራሱን ማዳን አይችልም እያሉ ይዘባበቱበት ነበር። ይህን ሁሉ መከራ ተቀበለ። በሀይለ አጋንንት፣ በሰራዊት አጋንንት፣ በዲያብሎስ በጭፍሮቹ እኛ መከራ እንደጸናብን ዲያብሎስ እስከ ሰራዊቱን እንደተዘባበተብን ያየ አምላክ ያልተወን ጌታ እሱም ደግሞ የነድንን ዘንድ ተዘባበቱበት ሊቃነ ካህናት ማለት ነው። ረገዝዎ ገባሁ በኲናት አስተይዎ ብሒአ ከርቤት ውስጥ ዘምስለ ሐሞት ጎኑን በጦር ወጉት ብሂ ያለበት እንዲሁም ከርቤ መጻጻ ሐሞትን የተቀላቀለ አጠጡት። ወኮርወሩ ሶበህለት በበትር ራሱን መቱት፣ ደበደቡት። ሰቀል ወዲ ዕፀ መስቀል መስቀል ላይ ሰቀሉት። በክሊያሳ በአምስቱ አጽገቦሙ ኢየሱስ ለአምሳ ምዕት በሁለት ዓሳ በአምስት ህብስት አምሳ ምእት ማለት አምስት ሺህ እዚያም በላይ የሚሆኑ ወንዶች ብቻ ተቆጥረው ነው። ያን ህዝብ ያጠገበ ጌታ እሱ ውሃ ጠማኝ እያለ ራቁቶን ሰቀሉት፣ መከራ አደረሱበት። ሁሉን ማድረግ እየተቻለው እሱ ግን ታገሰ። ወሀቦሙ ሥጋሁ ቅዱስ ህብስተ ህይወት፣ ስጋውን የህይወት ህብስት አድርጎ ሰጣቸው። ህብስተ ህይወት ወደሞ ክቡር ለስርየተ ኃጢአት ለኃጢአት ማስተስረያ የሆነ ዘንድ ክቡር አድርጎ አክብሮ ለውጦ ሰጣቸው። ስጋውንም ደሙንም ሰጣቸው፣ በዕለተ ሐሙስ ተሰጣቸው። ታውቃላቸው ማለት ነው። ሰው ስጋው ሳይቆረስ ደግሞ ሳይፈስ አስቀድሞ መስጠት ላይቻለው ይችላል። እንዲያው ላብላ ላጠጣ ሚል ሰው መጀመሪያ ማዘጋጀት አለበት። ለጌታ ግን ሁሉ ስለሚቻለው በዕለተ ዓርብ ተሰቅሎ የሚፈሰው ደሙን የሚቆረስ ስጋውን አስቀድሞ በዕለተ ሐሙስ ተሰጣቸው ማለት ነው። ይሄን አደረገ። ጸፍዐ ወመላትይሁ ፊቱን ጉንጩን በጥፊ መቱት። መኮንን ከመ ገብር እንደ ባህሪያ እንደ አገልጋይ ፈረዱበት። በየ መካከል ስንለው የነበረው አዝማቹ ምንድን ነው የሚለው እንግዲህ እንዘ ይክል ኩሎ ተዐገሠ ከመ ገብር ተመሰለ ሁሉን ማድረግ ሲቻለው እሱ ግን ተዐገሠ ባህሪያንም አገልጋይን መሰለ ይላል። በዕለተ ዓርብም በአንድ ምስጋና ቅዱስ ያሬድ ምንድን ነው የሚለው? ዘመጠነ ዝ ይትዔበይ ልሕኩት ዲበ ለሐዊሁ ይህንን ያህል ፍጡር በፈጣሪው ላይ ሲታበይ ተዐገሠ ለሐዊሁ ፈጣሪ ግን ታገሰው ይላል። ሁሉም ማድረግ ሲቻለው ቅዱሳን መላእክት ቅዱስ ሚካኤል ቅዱስ ገብርኤል መጥተው ተሰቅሎ ሲያዩት ቅዱስ ገብርኤል ተቆጣ፣ ቅዱስ ገብርኤል ተደመ ይላል፣ ተገረመ። ይችን ዓለም እናሳልፋት ዘንድ ለምን አታዘን ነው ብለው ሲቆጡ ሲያቸው፣ የትትቆጥቡ መላእክቴ ሚካኤል እና ገብርኤል ልኡካኔ ሆይ አትቆጡ፣ ምረቴ ለዓለም ይሰንፍን ዘንድ የግድ ነው እንጂ ሁሉም ማድረግ እችል ነበረ አዳምን ማዳን ስላለብኝ ዓለምን ማዳን ስላለብኝ፣ ይህ ብሎ አረጋጋቸው መላእክቱን ይላል። እስከዚህ ድረስ ትዕግስቱ እጅግ ብዙ ነበር። በእውነት አሁን በሚሸልተው ፊት የሚያርደው ፊት የማይጮህ የማይናገር ከብት እንዴት አይነት ነው? አሁን በእንስሳ ደረጃ እንዴት አይነት ላም ነው? ቅዱስ አባ ሕርያቆስ እንደተናገረ ምን ምን አይነት በግ ነው? አፉን የማይገልጽ የማይናገር እስከዚህ ድረስ የታገሰ ፍጹም በፍጹም ትግስቱ። እኛም ደግሞ ትግስት በማጣታችን ምክንያት ያጣነውን ክብር መለሰልን። እንደገና በትግስት ሁሉን ነገር እንድንይዝ አስተማረ፣ አራያ ሆነ። በጥፊ ስንመታ የነበር በአጋንንት ስንረገጥ የነበር ነውን እኛ እሱ ፊቱን ተጸፍቶ በበትር ተመትቶ መለሰልን ክብራችን አዳነው። ከመ ገብር ተመሰለ ተንሥአ ክርስቶስ እግዚእነ። ጌታችን ክርስቶስ ከሙታን ተነሳ። እንግዲህ እያንዳንዱ ያደረገው ነገር አዳም ላይ የሆነውን ነገር የተቀበለለት እሱ ካሳ ከፈለ፣ እሱ ተገረፈ፣ እሱ ተሰቀለለት የሰው ልጅ። የሞት ሞት ሞቶ ለዘላለም በኖረ ነበር በአት ስለዚህ ካሳ ከፈለልን መድኃኒዓለም ክርስቶስ። ከዚህም በላይ ተነግሮ የሚያልቀው ነው አይደለም። የእሱ ህማም የእሱ መከራ ብቻ ብዙ በጥባቧ፣ በአንዷ ዝማሬ እንደበተቻለ መጠን ለማየት ያህል ነው እ የእሱ ጠዋት መከራ የተቀበለው ህማማት የሰው ልጅ መላ ዘመኑ የሚቀበለው የአንድ ሰዓቷን እንኳን አያህልም። መጽሐፍት እና ከዚህ በላይ ፍጹም መከራ ተቀብሎ ነገር ግን በስተመጨረሻ ስልጣኑን አሳይቶ በሞትም በዲያብሎስ ላይ ስልጣኑን ገልጦ ከሙታን የተነሳ ከሞት ለሕይወት የመለሰን በክብር ያጎናጸፈን የቀደመ ልጅነታችን የቀደመ ክብራችን ንግስናችንን ምድራዊ ንግስናችን የመለሰልን አምላክ ስሙ የተመሰገነ የከበረ ይሁን። ከቅዱስና ጹ ድንግል ማርያም ከቅዱሳኑ በረጋ ረሬት ክፍለን ቅዱስ ያሬድ በማላጅነቱ እንዳይለየን በምስጋናው ኢትዮጵያን እንዳስጌጣት ቅድስት ቤተክርስቲያን እንዳስጌጣት ሁሉ እኛም በነብስ በስጋችን እንድናጌጥ እንዲያብዘን ፈቃዱ ይሁንልን። እግዚአብሔር ሰዎች፣ ሰላም ዘር ከሁላችን ጋር ይሁን አሜን።